ምንድን ያልሰጣቸው የት ጋን የደረሰው የሚለውን ማለት ኦኬ። እነዚህ ገንዘብ ሰብሳቢዎች እኮ ለነሱም ፌርነስ፣ አንድ ጥያቄ ላንሳ። አሁን ፍራውን አንተ ሰጥቻችኋለሁ ነው የምትለው፣ እነሱ ደግሞ ፍራውን አልሰጠንም የሚል ነገር ያነሳሉ። እና አንተ በእርግጠኝነት ቃል የገባውን ገንዘብ ለነዚህ ሰዎች ስለ መስጠት ምንድን ነው ማስረጃው? አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? ኦፍኮርስ ከገንዘብ የምትልከው ገንዘብ በአግባቡ ዴሊቨር የሆነ እንዳልሆነ ማወቅ የጀመርከው እሱ በታይም ፔሪድ ያስቀምጣል። ለምሳሌ የመጀመሪያ ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? ከሁለት ሺ ሀያ አንድ ጀምሮ ነው። ካለፈው አንድ አመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል? ከፍተኛ ብር የረዳ በእንትን ያለ ነው በደረሰኝ ያለ ነው በአመት ምህረቱ መቶ ሺህ ዶላር ነው። መቶ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስሜ ዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አናግነ ባክ ኢንቨስቲጌት አድርጌ ስደርስበት ሰዎቹን በአካል በህግም ነው የምጠይቃቸው። በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም አልፎ ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዚ ቃል ደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን አክል ገንዘብ እናንተ ጋር አለ ብዬ እንትን እንዴት ነው ዲቴል ከሆን ከሄድኩኝ፣ ብዙ ነገር ነው የሚሄደው። አሁን እኔ አንድ ሰው አንደኛው ልጅ ጋር አስራሁለት ነጥብ አምስት አስራሁለት ነጥብ ሰባት ነው ምና ሚሊየን ነው ድረሰኝ ላይ መጥቼ ሳየው በዛ አካውንት ትራንሳክሽን የገባው አስራ ሁለት ሚሊየን ሰባት መቶ ምናምን አንደኛው ጋር ወደ አምስት ወደ ስድስት ሚሊየን አካባቢ ነው ነው ያልኩት። ሌላኛው ጋር አንድ ነጥብ ሁለት ምናምን እንደዚህ ነው የገባው። ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት ኒኪ፣ መማር አለባቸው እግረኛው ሀቢባ ፍቅሩ፣ አብጤ ተስፋዬ፣ ሀረርጌው ካሊድ ተስ፣ ባላደራው ሙባረክ ፍቄ፣ ኖርዌይ ናርዶስ፣ የረሳሁት አለ። እናንተ በምሩ አለን የምትሉትን መከራከሪያዎቻችሁን፣ ማሰነዶቻችሁን ወይም ደግሞ ግልጸኝነታችሁ፣ ረቀኝነታችሁ ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪ ላይ ድረስ። የህዝብ ልጅ የሆነው ፍራኦል ኢቴቻ ከአሜሪካ አንድ ሻንጣ ሙሉ ገንዘብ ልኮላል። ፍራኦል ኢቴቻ ድምን ሰምቱ አይዞሽ። እኔ ጋ ጋ ፉል ኤቪደንስ አለኝ። ገንዘቡ የት ገባ፣ ስንት ገባ፣ ማንጋ ገባ የሚል አለኝ። እኔ ለምሳሌ እኔ አብሬያቸው የሚሰራ የነበረው ማነው አብነት አለ ሚኪ አለ የተወሰነ ነው ባላደረው ምናምን የላኩት ስንት ብር ነው የገባው ስትል አለኝ። እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋ ምክንያቱም ኦልሬዲ ካስገባ በኋላ መልሰ አትስበው። ምናልባት መናገር ካልፈለግ ማለት መብት የተጠበቀ ነው፣ ሳልጠይቀ። ሰላም ሰላም፣ ውድና የተከበራችሁ እዚ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ወይ ደግዬ ናችሁ ላይክ ሼር ሰብስክራይብ አድርጎ እንግዲህ ሰሞኑን መነጋገሪያ የሆነው ማለት ነው የቲክቶከሮች እንረዳለን እያሉ በእርዳታ አስበብ እንግዲህ ሌቦች የሆኑት እንግዲህ ሁለት ሺ አስራ ስምንት የሌቦችን ማጣሪያ እያወጣ ነው። ቲክቶከር የሆናችሁ ሁላችሁም እንግዲህ ሌቦች በዚህ ጋር እየወጣችሁ ነው፣ እውነቱ እስኪጣራ ድረስ እንግዲህ ይሄ ልጅ ፍራው ለማለት ሁላችንም የምናውቀው ነው። በጣም ሲሰጥ ሲረዳ ያየነው ወንድማችን ነው። እንግዲህ ይሄን ሁሉ ብር ሰምታችኋል። ከአንድ በት ሆን የዚህ ጋር መድገም አልፈልግም። ይሄን ሁሉ ብር እንግዲህ እርዳታ ብሎ እሱ እየሰጠ ሌሎቹ ፎቅ እየሰሩ ነው ይባላል። እንግዲህ ማስተር አብነት ፎቅ እየሰራ ነው የራሱን ፎቅ እየሰራ ነው ተብሏል ማለት ነው። ሌሎችም እንደዛና ትክክለኛ ደግሞ ገንዘቡ እንዳልገባ እየተናገሩ ነው። የሚሰጠው ገንዘብ ትክክለኛ አልገባም፣ በትክክለኛ እየገባል አይደለም። ምን የሰጠውትን ገንዘብ የሆነ ሰዓት ላይ እንደውም ለሆነ እናቶች ብር ስጡልኝ ብዬ ስልክ ያ ብር ትክክል እሱ ብር እንዳልገባ አየው ሲል ተናግሯል ማለት ነው። አልገባም አሉኝ እናቶች። ከዛ ለምንድነው ያልገባ ብዬ አሁንም ደግሜ ስጠይቅ አልገባም ተባልኩኝ። ይህን ያክል ነው እንግዲህ የሚሸውዱት ማለት ነው። እና ብዙ ሌቦች አሉ። ለማን እንርዳ፣ ለማን እንስጥ የሚለውን ነገር ሁላችንም አይተን ብንሰጥ ላለው አንድ ግን አራት እናቶች የሆነ ምርቃት መረቁኝ። ዝም ብሎ ምርቃት መርቀው በቪዲዮ ላኩልኝ በዋትሳፕ ላይ ከዛ ደስ አሉኝ። ከትግራይ የመጡ እናቶች ናቸው ወደ ወደ ምተክል ሃይማኖት አካባቢ ነው፣ እና ሳያቸው ደና ናቸው። ግን በቃ ምርቃት በጣም ሲመርቁኝ፣ እሺ ለሶስታችሁ ቡና ጠጡ ብዬ መቶ ሺ ላኩላቸው። አልደረሳችሁም ስላቸው ውይ የኔ ልጅ አልደረ አልደረሰንም አሉ። ሰማችሁ አደለ እንግዲህ መቶ ሺ ብር ምርቃት አስመርቀው እሱን ይለቃሉ። ያን ሲያይሱ ደግሞ መቶ ሺ ብር ሲልክ ለሶስት እናቶች አልደረሰንም። ይሄን ማን የበላ ሚኬ ሰሙ ጉድ። የኔ ልጅ አልደረሰንም አሉ ማንበብ አልገባም። እሺ ምናምን ብዬ ከዛ እንዴት አልገባም ብዬ ያንን ሰው ቴክስት አርኩለት ስደውል አይመለስልኝም ነበር ቴክስት አርኩ ይሄ ገንዘብ እነዚህ ሰዎች ደርሷችኋል ወይ ስለው፣ አዎ ደርሷችኋል አለኝ አይ እርግጠኛ ነው አዎ ደርሷችኋል። መልሼ ደወልኩ ልጁ ጋርና ደርሷችኋል ብሎ ስላለኝ እሱ አንተ እንደደረሳችሁ ቼክ አድርግ ስለው ሄደሱ ማታ ደውላሉ አለኝ። ወደ ማታ አካባቢ ሄደና ጠየቃቸው። አሁንም ከዛ በኋላ ካገኘችሁ በኋላ ገብቷል ሲ ደም ስሙ አድርሱልኝ። ማስተር አብነት ተወካይ፣ ማስተር አብነት ተወካይ አለ። ራሱ ማስተር አብነት ወይም ተወካይ ሚኪ ሚኪ ሚኪ ወይም ተወካይ የረሳውት ያልተጠራ ካለ ትነግሩኛላችሁ። መማር መማር መማር አለባቸው ወይ ተወካይ መማር አለባቸው ወይ ተወካይ አለች አሁን መማርን ሳልጠራ ባልፍ ህ አልትሉ ነበር ይሄ ሁሉ ተንኮለኛ ህዝብ እስኪ መማርን ይጠራ ይሆን አይጠራም መማርን እስቲ ይጠራል ለብስ አይጠራም ጉዱን እናለን ምናምን ይጠራል እባብ ለባብ ካብ ለካብ ተያይ ማልጠራ መስሎ ነው ይጠራል እስኪ መማርን ይጠራ ይሆን አሁን ቀይሲኤምኤዲ ትክክለኛ ሰው አይደለም የሚለውን እስኪ ምናምን የጠጣል እና በጣም በሚያሳዝን ሁኔታ እንግዲህ ማለት ነው እነዚህ ሁሉ ተስፋዬ ተስፋ አረርጌው፣ አብነት፣ ሚኪ፣ ሀቢባ በቃ ብዙ ናቸው መማር እነዚህ ሁሉ ማለት ነው። ይሄ ልጅ ይሄ ሁሉ ገንዘብ እንግዲህ ለእነዚህ ለሚረዱ ሰዎች ነው እየገባ ላይብ ላይ እየሰጠ ያለው። እነዚህ ሰዎች ደግሞ ቆራርጠው ቆራርጠው ለራሳቸው እያስገቡ ነውና የሚወስዱት። አሁንም ፍራውል እንግዲህ የነቃበትን ሰምታችኋል። ለነዛ እናቶች ስጥ የተባለውን መቶ ሺ ብር ለሶስቱ የተባለውን አጅሬ ሚኪ ላፍ አድርጎ ማለት ነው ለነዛ ሰዎች ሳይሰጥ ከዛን በልቶታል ማለት ነው። በዚህ ከዚህ በኋላ ነው የነቃና ፍራውል ነቅቶ ከዛ በኋላ ነው መጠራጠር እየጀመረ ማለት ነው። እንደዚህ እየወሰዱ ሁለት መቶም ሶስት መቶም ስጡ ካለ እነሱ አምሳም ሺ ሀያም ሺ ሰጥተው ሌላውን ላፍ ያደርጋሉ። ቪዲዮ ላይ ብቻ አሳይተው የሆነ ቪዲዮ ይሰራሉ። እንደዚህ ብሩንም አይነግሩም ወይ ትንሽ ብር ይነግሩና በቃ ከዛ በኋላ እንደዚህ አይነት ሌብነት ተጀምረዋል፣ ማለት ነው። እና ለማንኛውም የምትረዱ ሰዎች ለሚረዳ ብታውቁ ላለው ፍራው ለራሱ ለራሳቸው እነዛን ሰዎች አውርቶ የነዛን ሰዎች አካውንት ባንታቸው ቢያስገባ አሪፍ ነው። ላለው ለሚረዱ ሰዎች ለምሳሌ አንድ ሴት ሀቢባ ቤት መታ እየለመነች ከሆነ ትክክለኛ አካውንት ሽን አምጪ፣ ማነት ሽን አምጪ ብሎ ለሷ ለራሱ በትክክለኛ አካውንቷ ለዛት ለበሽተኛዋ መረዳት ላለባት ሴት ወይም ወንድ ሊሆን ይችላል ለዛ ሰው ለሚረዳው አካል በአካውንቱ ቀጥታ ቢገባ ይሄ ምክሬ ነው ማለት ነው። ፍራው ልተቻ እንግዲህ ከዚህ በኋላ ትምህርት ውሰድ፣ ይሄ ሁሉ ገንዘብ ከስራሃል። እነሱ ግን የራሳቸውን ስራ እያደላደሉ ነው ያሉት እያንዳንዳቸው ማለት ነው። አብነትን ፎቅ እየሰራ ነው አብነት። እንዲሁም ደግሞ መልስ ሰጥቷል ማለት ነው። ፍራውል በቀጥታ ኬሌ ሌባ ነው ወይ ደግሞ አብነት ሌባ ነው ብሎ አላለም፣ እንደዚህ ብር ልክ ያለው አለ እንጂ የሚል አብነት መልስ ሰጥቶ ነበር ለፍራውል ማለት ነው። እና ያንንም መልስ ደግሞ እንግዲህ ሁሉም ሰምተውታል። ብቻ ከባድ ነው ጠር ያለ ነገር ማንሳት የሚፈልገው። ሪከርድ ተደርጎ በወጣው ቪዲዮ ላይ ፍራውልም ቢሆን ማስተር አብነት የላኩትን ገንዘብ አላደረሰም በልቷል የሚል ነገር አልተናገረም። ወንድሜ ቴዲ የተላከው ገንዘብ በእነዚህ ሰዎች አማካኝነት ያደረስከው ገንዘብ ደርሷል ወይ ብሎ ስጠይቀው እርግጠኛ አይደለውም የሚል ምላሽ መልሷል። ምናልባትም ይህ ወንድማችን የራሱ የሆነ ለማንሳት የፈለገበት ምክንያት ይኖራል። ሁሉንም ነገር ከባለቤቶቹ መስማት፣ ትክክለኛውን ነገር ማጣራት፣ ምንድን ነው የሚባለውን ነገር መስማት ተገቢ ነው ብዬ አስባለሁ። እግዚአብሔር ረድቶን በእግዚአብሔር ይጋዛ፣ በእናንተ በደጋጎች ሰጪነት፣ በእናንተ ልበ መልካሞች ትጋት ጎዳና ላይ የወደቁ ብዙ እናቶችን ካፈር ላይ አንስተናል። የተራቡትን አብልተናል። የታመሙትን አሳክመናል። እግዚአብሔር በብዙ ባልጠበቅነው አይነት መንገድ ብዙ መልካም ስራዎችን አብሮን ሰርቷል። ወደፊትም እናንተ ቅኖች፣ እናንተ መልካሞች አገር ውስጥም ውጭም ያላችሁ ኢትዮጵያውያንና ኤርትራውያን የተጀመረው መልካም ስራ የተጀመረው በጎ ነገር ይቀጥላል፣ እንቀጥላለን እንቀጥላለን እንጂ በሰው ወሬ አንም ወደኋላ አን ሸሽም፣ እያለ ነው ማስተር አብነት እና ባለደራው። የእውነቴን ስለ እውነት ስነግራችሁ እኔ የሚረዱት ስራ በጣም ነው የሚያስደስተኝ። እነሱ ይበላሉ ብዬ ያ የሰው ነገር አይታወቅም አላስብም። ግን እየተባለ ያለው ምንድን ነው? ማስተር አብነት የራሱን ፎቅ እየሰራ ነው። እና በፕራውል ብር ነው በህዝብ ብር ነው። ውሸቱን ትንሽ ነገር እያሳየ እያስመሰለ የራሱን ነገር እያደራጀ ነው እያሉ ነው እየከሰሱት ያሉት። እኔ ማስተር አብነት የሚበላ አይመስለኝም። ምክንያቱም ብዙ መልካም ነገሮች እሱም ያደርጋቸው ነገሮች በጣም ለአይምሮ የሚከብዱ ናቸው። ብዙ ሰዎችን ሲረዳ አይተናል። እኔ እንጃ እንግዲህ እግዚአብሔር ነጻ ያውጣችሁ ሁላችሁንም። ያ ሁለት ሺ አስራ ስምንት እንግዲህ የሌባና የንጹህ ሰው መጣሪያ ሆኗል ማለት ነው። ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ሀሳብ አስተያየታችሁን ስጡ። ማለት ነው እንግዲህ በተመለሰው መልስም መልስን በሰጠውም መልስን ማለትም አይቻልም። ያኔ ብዙም አልተናገረም አብነት። ታውቃላችሁ ወሬ ነገርን አይወድም ማለት ነው ስራን እንጂ ለማንኛውም ይሄን ይመስላል። ሰሞኑን የቲክቶክ ሌቦችና ወሬ ማለት ነው የረዱም ሰዎች ወደ ኋላ ተመልሰው ገንዘባቸውን ጥያቄ ጀምረዋል ማለት ነው።